اكبر الله اكبر الله اكبر الله اكبر السلام عليكم ورحمه الله وبركاته ሲዳማ ክልል ላይ እነዚህን ሁሉ ደረሳዎችን የነገ የሀገር ተረካቢዎችን ማግኘት والله የትልቅ ስኬት ነው። ወደፊትም በርትተን እዚህ ቦታ ላይ መስራት እንዳለብን እንግዲ ወንድማችን መልዕክት እያስተላለፈ ነበር። አሁን ደግሞ ኮስታዛችን የምንሰማ ይሆናል። ከሀዋሳ ከተማ ወደ 35 ኪሎ ሜትር ወደ ውስጥ ገብተን ሲዳማና ኦሮሚያ ክልል ድንበር አካባቢ ነው የምንገኘው።

በሲዳማ ክልል ከሐዋሳ 35 ኪሎ ሜትር ራቅ ብላ ወደምትገኝ አንዲት መንደር ብቅ ብሏል። እንደተመለከታችሁት እጅግ በጣም የሚያሳስቡ ለቁርአን ፍቅር ያላቸው ታዳጊዎች የበዙባት የገጠር ከተማ ውስጥ ነው የምንገኘው። በጣም በተደጋጋሚ ለረጅም ጊዜ ቁርአን አቅርቦት ጥያቄ በጣም ቢሮችን ሲመጡ ሲመላለሱ፣ ለበርካታ ጊዜ ኡስታዞቻቸው አዲስ አበባ ድረስ በአካል ተገኝተው በጣም ብዙ ደረሶች አሉን፣ ቁርአን መቅራት የሚፈልጉ ቁርአን፣ ግን አካባቢያችን ላይ የለምና እባካችሁ ጎብኙን ባሉን መሰረት ዛሬ ላይ ቦታው ላይ ተገኝተናል። እንደተመለከታችሁት በጣም ደስ የሚሉ ህጻናት ቆንጆ አቀባበል ተደርጎልናል። ወሚንላ ጃይብ ቁርአን ካከፋፈልን በኋላ ደረሶችን ከዘየርን በኋላ ግን የአካባቢው አባቶች መልእክት አስተላልፉልን ትንሽ ካ ስለነበረ ነበረ እናንተ በምስክርነት እንድታዩት ልጋብዛችሁ። በእርግጠኝነት የወላችሁም ጥያቄ ነው። በዚህ ፀሐይ በዚህ ሙቀት በረመዳን ወር ለምንድን ነው ተማሪዎቹ ፀሐይ ላይ ወጥተው ቁርአን የሚቀሩት መድረሳ የላቸውም ወይ እንደምትሉ ባለሙሉ ተስፋ ነኝ። ከጀርባ የምትመለከቱት ግን መድረሳቸው ነው። በእርግጠኝነት ግን እዚህ ውስጥ ቁጭ ብለው ሊቀሩ አይችሉም። ምክንያቱም መድረሳው ለመፍረስ አዝማሚያ ላይ ያለ መድረሳ ነው። እስቲ በይበልጥ ለመፍረድ እንዲመቻችሁ በቅርበት ተመልከቱ። እንደምትመለከቱት ነው። እዚህ ውስጥ ተቀምጦ ቁርአን መቅራት ስጋት ነው። አካባቢው ላይ መገኘት ራሱ ፍርሃትን ያጭራል። ምክንያቱም ቤቱ ለመፍረስ አዝማሚያ ላይ ያለ ቤት ነው። ታዲያ ግን ለረጅም ጊዜ እዚህ ቤት ላይ ነበረ። በዚህ ምቾት በሌለው ቦታ ላይ ተቀምጠው እነዚህ ደረሶች የቂራት ስነስርዓታቸውን ሲከታተሉ የነበሩት፣ አሁን ግን ለመፍረስ በጣም ቅርብ ሆነ። አካባቢው ምቹ አልነበረምና ጸሐዩን ተቋቁመው ውጭ ላይ እንዲቀሩ ስታዞች የመፍትሄ ሀሳብ አመጡ። እንደምትመለከቱት ውጭ ላይ ነው እየቀሩ ያሉት። ሌታ ይሁ ይሁ መድረሳውን እንዲ ነው ያው መድረሳው ብዙ ቀመት ቆይቷል ከቆየ በኋላ ያው ልጆቹ ውስጥ ለማስቀመጥ በጣም ልጆቹ ላይ ባላው ይቆርቃል ብለን እኮ ውጪ ለና አስቀረናል ነበረው ይሄ ቆይቷል ስለ አረጀ ነው አሁን ወዲዚህ አሁን ይሄ ደዋል እያ እንደያየው አ ተቀርቧል ስለዚህ አሁን አልহামዱሊላህ እናንተ መጣቻል አላህ እናንተ ስለ መጣን አልሐምዱሊላይ አላህን እናመሰግናለን። ልጆቻችን ውስጥ እንደዚህ የተቃጠለው ቁራኖች እየቀራ ነው። ደግሞ ያለነው ቤንጦቹ ተከቦናል። የሚሰራ ሰው የለም። መቅም የለንም ሰራት። ስለዚህ ችግራችን ይመስላል። ለአላህ ብላችሁ ይህንን ደራ አደራ ለእናንተ እንሰጣለን ይላል። ኢንሻአላህ ተመልካቾችም በይበልጥ ችግሩን አስተውለውታል፣ ተመልክተውታል። አሁን ያለንበት ወር የረመዳን ወር ነው። ረመዳን የቁርአን ወር ነው፣ የሰደቃ ወር ነው። በርካቶች እንግዲህ በርግጠኝነት ይሄንን ቪዲዮ እየተመለከቱን ያሉት አካባቢው የት ነው? በምን እናግዝ? ምንስ ማድረግ እንችላለን? መሬቱ አለ ወይ? መገንባት እንችላለን የሚል ሀሳብ ይኖራቸዋል። ና አጥራ አድርገህ መልእክቱን አስተላልፍላቸው። አዎ መድረሳው አለ። ቦታው ሰፊ ነው። መስጊዱም ቦታው ሰፊ ነው። ይህ መስጊድ የመድረሳ ተፈርሶ ሌላ ካገኘን ብዙ ከዚህ የበለጠው ትልቅ አድርገን ለመስቀራት ከዚህ ልጆችን ይህ መድረሳ ምክንያት ከዚህ ወደ ባለ ምልክ ልጆች አለ ወደ መቶ ምናም ልጆች ወደ ሸሸመኔ ሀጃ ሺያቢ ቢሌንጫ ጋ የወሰደ ነው። እዛ የቀሩ ልጆች አሉ። ስለዚህ ላላ ብላቸው ይህ መድረሳ እንዲሰሩልን አደራ ይላሉ። እንዴት ነው ግን ህጻናቶቹ ይህንን ፀሐይ ተቋቁመው በዚህ ደረጃ ለቁርአን ፍቅር ኖሯቸው ሊቀሩ የቻሉት? ምንድን ነው የተለየ ሚስጥሩ? የተለየው ሚስጥሩ እኛ አካባቢ ከዚህ በፊት ኡስታዞቹ የሉም። የሚታዩ ልጆች በየሄዶ በየሰፈሩ ሄዶ ነው የሚመጡት አንድ ሰዓት ከምናምን ሄዶ ነው የሚመጡ ልጆች አሉ። ልጆቻችን ለመቅራት ቁርአን ቀርቶ ዲን መስፋፋት ውጉት አላቸው፣ ግን እንትን መደረሳ የለንም። ኡስታዞቹ ከዚህ ሄዶ ባሌ ቀሩ ልጆች ብቻ ነው አሁን እዚህ መጥተው የሚያስቀሩት። እኔ ከዚህ ህጂ ባሌ ባሌ ነው እጄ ቀርቼ የመጣሁት። ልጆቻቸው ፍላጎት እያለ መድረሳ የለም። ኡስታዞቹን አቅም ደሞዝ የላቸውም። ደግሞ ደሞዝ ምክንያት ትንሽ ያህል ሁለት አንድ ወር ካስቀሩ ቲቶ ይሄዳሉ። በኑሮ ምክንያት ይሄን ለመቃቀም አይችሉም። አሁን ከዚህ ቁርአን ብለው ከዚህ ባሌ ሄዶ ከዛ ቁርአኑን ጨርሶ የሚመጣ ልጆች እነሱን እነኙ ነው እነሱ ልጆች ነው። እዚህ ጭቃ ያስቀሩን ያለ ነው። ስለዚህ በጣም በጣም ተቸግረናል። እንደሚታየው ልጆቹ እዚህ የቀሩ ልጆች ለምሳሌ እዚህ የቀሩ ልጆች አንድ ቤተሰብ ውስጥ ከዚህ በፊት ቁርአን ስላጣን ቁርአን ከዚህ በፊት ቁርአን የሚያስቀርበት ቦታ ስላጣን ልጆቻቸው አባታቸው ብቻ ይቀሩታሉ። ከፍሮ ማለት ነው የሚያስቀሩ ልጆች ስለሌለ ነው ሰው ስለሌለ ይቀሩታሉ። አንድ ብላ አንድ ታሪክ ልንገርህ። አባቴ ሶስት ምዛ ጋብቷል። ለዲን ብለው እዛ ካሙስሊም የለም ሶስቱንም ሶስት ልጆች ስድስት ልጆች ከወለዱ እስሊምና ይሰፋፋል፣ ምለሳብ ሶስት ምስት ወስደው በአንዴ ነው ያገቡት። ስለዚህ እኔ ከዚህ ባሌ ሲሄድ ለሲሄድ ጊዜ ልጆች እ እኔ ባዚ አባቴ ባሌ ሊኮኝ እዛ እያለ ቃስም ጠግቦ ልጁን ሽጧል ምናምን ብለው አባቴ አንቆ እዚህ ድረስ ለገሉ ድረስ ፈልጓል። ለምን ለቁርአን ምክንያት ነው። አሁን እዚያ ትንሽ አይኑን ከፍቼ ስለመጣው እንቅስቃሴ እያረኩኝ እንቅስቃሴ ከጀመርኩኝ እራሱ አልሀምዱሊላህ ብዙ ጥቅም ነው ያገኘ ነው። እንደ ነገርካችሁ ከዚህ ሂድ ህድ ከመጣው በኋላ አባቴ ቅርብ ጊዜ እስልምና አባቴም ሰላምተ ነው። ከዛ የመጣን ባሌ አባቴ ላንቅድር ደርሶ እኔ ተመለስቼ ቁርአን ትቼ መጣሁ ስመጣ ሀያ ሞትች ሞትችና እሱ ቃስም ለምን ነው ሙስሊም እና ያዘው አንቀብረም ብለው ሌላ ቦታ ነው መተው ነው የቀበሩት። ይህን ድረስ ነው ሙስሊም እና አንድ ሰው እዚህ አካባቢ ያለው አባቴ ብቻ ነው። ይህን ይዞ አልሀምዱሊላሂ የአባቴ ልጆች ብቻ አስራ ሶስት ናቸው። አስራ ሶስቱም ቁርኣን ቀርተዋል። ማሻአላህ አልሀምዱሊላሂ ቀርተዋል። ሌሎቹም የቀሩ ነው በእሱ ምክንያት ነው እዚህ የድረስ መጥቶ እንትን ያደረገው ነበረው። ይህን ይመስላል ሁኔታ በጣም ስል፣ ታሪኩ ካነሳው በጣም ረጅም ነው በጣም ረጅም ነው። ኢንሻላህ እያንዳንዱ ቤት እንደዚህ ለዲን ሂማ ያላቸው ቁርአን ለመቅራት ጉጉት ያላቸውና በእርግጠኝነት ቁርአን ምቾቱ ተሟልቶላቸው መድረሳ ተገንብቶ ቁርአን አግኝተው ቢቀሩ እንደዚህ አይነት ታሪክ መፍጠር የሚችሉ በርካቶችን ወደ እስልምና ማምጣት የሚችሉ ልጆች ያሉበት ቦታ ነውና እገዛ ያስፈልጋል። የወንድሞች ዱአ ያስፈልጋል። ከዚህ ከዚህ በለጠ ስትሬት ፍ ይበልጣል። ከዚህ ኢንሻአላህ ፍላጎቱ ማጅ ሌላ ኢሚና ተራሱ ሊያዝ የመጣ ሰው እኛን ነው ኔታ መድረሳ ሁኔታ ካዩ ወደ እዚህ ትንሽ ወደ አዳር ይሻል። ለምን እኛ አቅማችን ትንሽ ነው ለመስራት በጣም አቅም የለ ነው። ይሄ ራሱ በጣም የቆየ ነው። ይሄ አንድ ግልሰብ ነው ሰርቶ የሰጠ ከዚህ በፊት ያ ሰውዬው ወደ አክራ ነው የሄደው፣ ውጪ ነው ወደ አክራ ነው የሄደው። አላ መዝጊድ ራሱ ወርቆ ራሱ ኦሮሚያ ሄደን ለምን ነው ያሰራነው? እዚህ ዳዋ ይዘን አንድ ሺህ ምናምን ሰው ነው በአንድ የሰለም እነሱ ልጆች፣ አሁን እዚህ የቀሩ ነው ልጆች፣ ወደ መቶ ምናምን ልጆች ነው እዚህ እያስቀረነ ያለ ነው። ስለዚህ መደረሰ ሰርቶለን እገዛ ካገኘን፣ ደስታዞቹ ደሞዙ ካገኘን ብዙ ከዚህ የበለጠ አስር እጥፍ